ሰላም ጤና ይስጥልን። ክቡራን ዩቲዩብ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በምንጃር ሸንኮራ ቤተ ክርስቲያን ውስጥ በደረሰው አደጋ የሞቱ ሰዎች ቀብር ተፈጸመ። በአማራ ክልል፣ ሰሜን ሸዋ ምንጃር ሸንኮራ ወረዳ አረርቲ ማርያም ቤተ ክርስቲያን በደረሰ አደጋ የሞቱ 36 ሰዎች ቀብር ዛሬ ተፈጸመ። በምንጃር ሸንኮራ አረርቲ ማርያም በየዓመቱ በሚከበረው ክብረ በዓል ላይ ትናንትና መስከረም 21 2018 ዓ ም ታድመው የነበሩ 36 ምዕመናን ለግንባታ የተረበረበ እንጨት ተደርምሶ መሞታቸው ይታወሳል። የሟቾቹ ቀብር ላይ በመቶዎች የሚቆጠሩ ሰዎችም ተገኝተዋል። የ22 ዓመቱ ፍቅሬ ጥላሁን ባደጋው እናቱን ማጣቱን ለቢቢሲ ተናግሯል። እናት እናትን ማጣት ከባድ ነው፣ በጣም ከባድ ነው ያለው ፍቅሬ ለቤተ ክርስቲያኑ ግንባታ የተቀመጠ ርብራብ መደርመሱን የሰማው ወደ ሌላ ቦታ እየሄደ መሆኑንም ያስታውሳል። እናቱ በየዕለቱ ወደ ማርያም ቤተ ክርስቲያን ሄዳ ትሳለም ትጸልይ ነበር የሚለው ፍቅሬ አንድ ቀን ምቀርታ አታውቅም ሲል ለቢቢሲ ተናግሯል። ትናንትራ የማርያም ዓመታዊ ክብረ በዓል ላይ የቅዳሴ ጠበል ለማምጣት በሚል መሄዳቸውን የሚናገረው ፍቅሬ እርሱ ለብቻው ስለሚኖር ያገኛቸውም ከአንድ ቀን በፊት እንደነበረም ገልጿል። ማለዳ ከወንድሙ ጋር ተከራይተው ወደሚኖሩበት ቤት ሲሄድ እናቱ ወደ ማርያም ቤተክርስቲያን በመሄዳቸው አላገኛቸውም። ፍቅሬ አደጋው መድረሱ እንደሰማ ወደ ቤተክርስቲያን የሄደ ሲሆን ከዚያም እናቱን ለመፈለግ ወደ ጤና ጣቢያ ቢሄድም እናቱን ሳያገኝ ቀርቷል። ያጎቱ ልጅ ነው ከዚያ በኋላ የደወለልኝ። ከዚያ ወደ ሆስፒታል ሄድኩ፣ እዚያ የእናቴን አስከሬን አገኘው። የፍቅሬ እናት ከሞቱት 36 ሰዎች መካከል አንዷ ሲሆኑ የአደጋ ጊዜ ሰራተኞች የተለያዩ ጉዳት ደርሶባቸው በሕክምና ተቋማት የሚገኙ ሰዎች በመኖራቸው የሟቾች ቁጥር ሊጨምር እንደሚችልም ተናግረዋል። በትናንት ረው ዕለት መስከረም 21 2018 ዓ.ም ከአዲስ አበባ ሰባ ኪሎ ሜትር ርቀት ላይ በሚገኘው ቤተ ክርስቲያን ምዕመናን የተገኙት የማርያም ዓመታዊ ንግስት ክብረ በዓል ለመታደም ነበረ። ከሞቱ ምዕመናን መካከል የቀን ሰራተኞች፣ መምህራንና መነኩሴዎች እንደሚገኙበትም የወረዳው ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር አህመድ ገበየው ለቢቢሲ ተናግረዋል። አቶ ገብረ ወልድ የተባሉ የዓይን እማኝ በበኩላቸው በእንጨት የተሰራው መወጣጫ ላይ በቤተ ክርስቲያኑ ጣሪያ ላይ የተሳለውን ስዕል ለማየት በሚል በርካታ ምዕመናን ርብራቡ ላይ በመውጣታቸው ያደጋው መንስኤ መሆኑንም አስረድተዋል። ሌላ የዓይን እማኝ በበኩላቸው የርብራቡን መውደቅ ተከትሎ የተፈጠረው መደናገጥና ግርግር ከፍተኛ እንደነበር ገልጸዋል። በአጠቃላይ ጉዳት የደረሰባቸው ሰዎች ሁለት መቶ ሲሆኑ የከፋ ጉዳት ያጋጠማቸው ወደ አዲስ አበባ ለተሻለ ሕክምና ተልከዋል። የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ መጋቢ ሐዲስ ነቃ ጥበብ አበባው ስለ አደጋው ለቢቢሲ እጅግ አሳዛኝ ልብ ሰባሪ ክስተት፣ እንደ ሀገርም እንደ ቤተ ክርስቲያንም ትልቅ መርዶ የገጠመን ብለዋል። ዋና ስራ አስኪያጁ ቤተ ክርስቲያን በረከት ለማግኘት ሄዶ አስከሬን መመለስ ልብ ውስጥ የሚፈጥረውን ነገር ለማንም የሚሰወር አይደለም የእግዚአብሔር ጥሪ ነው፣ እንደ ሰውኛ ግን ልብ የሚያደማ ነው ሲሉም አክለዋል። የደረሰውን አደጋ ተከትሎ መንግስት ባወጣው የሀዘን መግለጫ ህይወታቸው ያጡ፣ ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸው በመስማቱ መንግስት የተሰማውን ሀዘን ይገልጻል። ለተጎጂ ቤተሰቦች መጽናናትን፣ በህክምና ላይ ለሚገኙ በፍጥነት ማገገምን እንመኛለን ብሏል። የወረዳው ፖሊስ ጽሕፈት ቤትም ኃላፊ ኢንስፔክተር አህመድ የሞቱት ሰዎች ከ25 ዓመት እስከ 80 ዓመት እንደሚደርሱ ለቢቢሲ ተናግረዋል። በኢትዮጵያ ውስጥ በግንባታ ወቅት መደረግ የሚገባቸው ተገቢ ጥንቃቄዎች ባለማድረግ የተነሳ በሰው ላይ የአካል መጉደልና የሞት አደጋ በተደጋጋሚ ሲደርስ ይታያል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ?